የወተት ምርት ጥራት ማሻሻልና የተሻሻሉ የከብት ዝርያዎችን ለማህበረሰቡ ማቅረብን ዓላማው አድርጎ በ1978 ዓ ም የተቋቋመው የቻግኒ ዳልጋ ከብት ብዜትና ዝርያ ማሻሻያ ማዕከል ላለፉት አራት አስርት ዓመታት ለማህበረሰቡ ዘርፈ ብዙ አገልግሎቶችን እየሰጠ ይገኛል። ማዕከሉ ከተቋቋመለት ዓላማ መካከል አንዱ በከፍተኛ የወተት ምርት የሚታወቁትን የፎገራ ከብቶች ዝርያ ጠብቆ አሰራሩ በሚፈቅደው መንገድ ለማህበረሰቡ በማቅረብ ላይ ይገኛል። የአካባቢው አርሶ አደሮችም ከማዕከሉ የፎገ የሚገራ ዝርያን በመውሰድ ተጠቃሚ መሆናቸውን ይጠቅሳሉ። በወተት ምርታቸውም ሆነ በስጋ የተሻሉ መሆናቸውን የተናገሩት አርሶ አደሮቹ በዚህም የተሻለ ምርት ማግኘት ችለዋል። ከዚህ በፊት የነበሩን የአበሻ ከብቶች አሉ። ከአስሩ ላም ከአንዱ ሀገር አይስተካከሉ። ያየሁት ለውጥ በእጄ ያየሁት ስለሆነ በጣም ኪሳራ ነው የነበረ ሳይንሱን ተግባራ ካረግነ አርሶ አድሮ የኛ ተግባር አያደረግም እንጂ ተግባር አድርጎ ለሰራው ሰው አትራፊ እንደሆነ ነው ማውቁ። አራት ጊደር ለእኔ ሰጡኝ ያው እየተጠቀምሁ ነው። ግን ጥቅሙን የጀመርሁት ሰሞኑን ያው ቢያንስ መጋቢት 2017 ላይ ወጠ ሽያጭ ጀምር ያለው ጥሩ ነው ለውጥ ሳይ ማለት ነው። እና እንግዲህ ያው ጥቅሙ ይሄ ነው። አበሻ ነበሩኝ ቢያንስ ጥቅሙን ስናየው ሳመዛዘን በጣም የአምስት አምስት ከብት ራሱ አንድ ለምን አይሰጡም? እና በጣም ጥቅም አላቸው። በአዊ ብሔረሰብ አስተዳደር የሚገኘው የቻግኒ ዳልጋ ከብት ብዜትና ዝርያ ማሻሻል ማዕከል ለማህበረሰቡ ዘርፈ ብዙ ፋይዳ እየሰጠ ሲሆን፣ አሁን ላይ ተቋሙ ከጊዜ ወደ ጊዜ እራሱን እያሻሻለ እና ያደራጀ ሜካናይዝድ በሆነ መንገድ እየሰራ ነው። በዝርያ ማሻሻልና በዝርያ ጥበቃ ከ1400 በላይ የዳልጋ ከብቶች በማዕከሉ የሚገኙ ሲሆን ከነዚህ ውስጥ ሰማኒያ በመቶ የሚሆኑት ንጹህ የፎገራ ዝርያ ናቸው። ማዕከሉ የፎገራ ከብቶች ዝርያን በማዳቀል ንጹህ የፎገራ ዝርያ ከብቶችን እያመረተም ይገኛል። ሀገር በቀል የሆኑ ዝርያዎች የተጠናላቸው ምን ምርት ሊሰጡ ይችላሉ፣ የተሻለ ካሉት የተሻለ ምርት ምን ሊሰጡ ይችላሉ ተብለው ተጠንቶ፣ ሳይንቲፊካሊ ተጠንቶ በስጋ ምርትም ይሆን በወተት ምርትም የተሻለ ደረጃ ላይ ያሉት በምርምር የታወቁ እነዛ ሌላው ጋር በመዳቀል እንዳይበረዝና ውጤታማነታቸውን እንዳይቀንስ፣ ሁለተኛ ደግሞ ይሄም ዝርያ እንዲቀጥል ንጹህ የሆኑ ዝርያ እንዲቀጥል ለብቻ አድርጎ ከሌላው ጋር ሳይገናኝ ማቆየት ነው ዝርያ መጠበቅ ማለት ና በማዕከል ደረጃም ይሄን ነው እያደረግን ያለ ነው። አጠቃላይ በማዕከል ደረጃ አንድ ሺ አራት መቶ አሁን ከረንት ሊዝ በዛሬው ቀን ያለው አንድ ሺ አራት መቶ ዘጠኝ ዳልጋ ከብቶች ያሉ በማዕከል ደረጃ ከነዚህ ውስጥ 1219 ንጹህ የፎገራ ዝርያ ከብቶች ናቸው። ለተቋሙ በተሰጠው ልዩ ትኩረት አሁን ላይ መሻሻል አሳይቷል። ልዩ ልዩ ቴክኖሎጂዎችን በመጠቀም ምርታማነቱን ከፍ ለማድረግም እየሰራ ይገኛል። ማዕከሉ የተቋቋመለት ዓላማ የፎገራ ዝርያን ለዞኑ ብቻ ሳይሆን አጎራባች ላሉ የማህበረሰብ ክፍሎችም ማሰራጨት ነው። ዋናው ዓላማው የፎገራ ዝርያ መጠበቅና የፎገራ ዝርያ መጠበቅና የክልስ ጊደሮችን አውጥቶ ለማህበረሰቡ ለማህበረሰቡ ማሰራጨት ነው። ይሄ ለዞኑ ብቻ ሳይሆን ለአጠቃላይ በ በአማራ ክልል በምዕራብ አማራ ላሉ ዞኖች እንዲሰራጭ ታስቦ ነው። እንግዲህ ሲሰራ የነበረውና በጣም መሻሻሎች አሉ። እንደገናም እንደ ተጨማሪ የተሻሻለ መምጣቱ ከ አስር ሚሊዮን ብር በላይ ተጨማሪ ሲሰጥቶ ልዩ ልዩ ቴክኖሎጂዎች እየገቡበት ያሉበት ሁኔታ ነው ያለ። አሁን የምን ማቀነባበሪያ የታችሁት ከሆነ ስራ አሁን አልጀመረም፣ በቅርበት ይጀምራል። የምን ማቀነባበሪያ ኦልሬዲ ያልቋል። ሌሎችም ደግሞ ትራክተር ደግሞ መኖ ለማልማት የትራክተር ችግር ነበረባቸው። አሁን ትራክተር በዞኑ እንትን አስተዳደር በኩል ተሰጥቷቸው አሁን ወደ ስራ የሚገባበት ሁኔታ አለ። ብዙ መሻሻሎች አሉ። ማዕከሉ ላለፉት አርባ ዓመታት የፎገራ ዝርያን በመጠበቅ ከትውልድ ትውልድ እንዲተላለፍ እያደረገ ያለ ከክልል አልፎ እንደ ሀገር አንጋፋ ተቋም ነው። ፎገራ ዳልጋ ከብት የቆላ ዝንብን፣ ድርቅን፣ ረግረጋማ አካባቢን ተቋቁሞና ራሱን ጠብቆ በወተትና በስጋ ምርትና ምርታማነቱን የሚያስቀጥል ዝርያ ነው። ውጤታማነቱን ለማሳደግ ሼዶችን መገንባትን ጨምሮ የተለያዩ የመኖ ማቀነባበሪያ ማሽኖች ወደ ስራ ገብተዋል። ቻግኒ ብዜት ማዕከል በ1978 አካባቢን የተቋቋመው ላለፉት አርባ ዓመታት በርካታ ስራዎችን ሲሰራ ቆይቷል። በተለይም የፎገራ ዝርያን ኮንሰርቭ በማድረግ ወይም በመጠበቅ ከትውልድ ትውልድ እንዲተላለፍ እያደረገ ያለ አንጋፋ ተቋማችን ነው። በጣም ክልሉም እንደ አይን ብሌን የሚመለከተው አንዱ የዝርያ መጠበቂያችን ሴንተር ነው ማለት ነው። ፎገራ ዳልጋ ከብት ዳውል ፐርፐዝ የሚባል ወይም ጣምራ ተግባር የሚሰጥ ነው። አንድ በስጋ ምርቱ ከፍተኛ ነው። ሁለት በወተት ምርታማነቱ ካሉት ሌሎች በተለይ ዜቡ ታይፕ ከሚባሉት የተሻለ የወተት ምርት የሚሰጥ የዳልጋ ከብት ነው። ሌላኛው ከለሩ በጣም አትራክሽን ነው። በተለይ የቆላ ዝንብን የመቋቋም ሴዋም ፒኤሪያን በተለይ ዋቱር ሎግ የሚያደርግበት ወይም ውሃ የሚይዝበትን አካባቢ ረግረግ አማመትን ተቋቁሞ ድርቅን ተቋቁሞ ምርትና ምርት አማነትን ራሱን ጠብቆ የሚቀጥል በጣም የተመረጠ የዳልጋ ከብት ዝርያችን ነው። ከዚህም ጎን ለጎን ማዕከሉ ለአካባቢው ማህበረሰብ የማዳቀል አገልግሎት፣ የመኖ አቅርቦት እንዲሁም ክትባት በመስጠት ዘርፈ ብዙ አስተዋጽኦ እያበረከተ ይገኛል።